ተው፣ በጋ ብላይ ተው። እኛ አውሮፓ ያለን ከአሜሪካ ያላችሁት ባስን ኩማራ እኛ የተሻለ ነው። ተው፣ ጥሩ ኮኔክሽን አስገቡ። ተው

ላኪ ብለዋት ጌም ስንጀምር አንተንም እያደረገ ነው። አዎ ቆይ ጌሙንም ጀምረን ከጉቺ ጋር እንደዛ ነው ያደረገን። ጀምር። አይ አይ ቅድም ከጉቺ ጋር ጀምር። ጌም ሪፍሬሽ አሞራው ላውራ

ተወዘር ተቃጥላ አሁን ተቃጥላ አብዳ አብዳ ቁጭ ትላለች። ቆይ ቆይማ አንዴ ቆይ ዛሬ ምን ሆኖ ነው ወይም ስል አካውንቷን ሌላ ስልክ ላይ ከፍታው ትሆናለች። ከዚህ በዛ ሰው ሲጠቀምበት ኦፍ ኮርስ ይወጣል። ቆይማ አንዴ

አሜሪካ እንዴት ነው የሚዘጋው? ኦልሬዲ እኮ ተሽጧል። አሜሪካ ተሽጧል፣ እንዴት ነው የሚዘጋው? ጣጣ ማነው? ጣጣ አይቀጣም። ይህ አካውንት ሌላ ስልክ አለ? የለም። ይህው ሶስት ስልክ ቀይሬ በመጨረሻው ገባ። በዚ መጥታው በመታው በር ዝጋ። ባለትዳር ነህ ይንን

ናይ ቋንቋ ሽግር ኮንላ ኣለና ኣነ ሰበይተይን ግን ድሓኒና። ታፕ ታፕ አድርጋ ንተ ህዝብ ሁሉም ጋር ዛሬ እያስወጣ ነው። የኔ ለምን አያስወጣም? ቆይ ሌላ ሰው አስገባ። አቢባ ላይ ጌም ላይነች። ወይት በሪፖርት እያደረጉ ይሆናሉ። ኢ ዶን ቲንክ ሶ። ሪፖርት አድርገው ምን ያገኛሉ እንዴ ምንድን ነው የሚያደርጉት? ሪፖርት አድርጎ አላደረጉም። መጣች ያረጉባታል። አስገባት እንዴት ናክ ዜግቤተው እንደ ዜድ የለችም። ዜድ እኮ ስልክ ቀይራ ልትመጣ ወጥታለች። እኔ እኮ ናሁም አሁን ላይ ገብቶ ነው ዝፈንል ዝፈኝልኝ፣ ዝፈኝልኝ፣ ና። የሚዘፍን አልታጣ ግን ዝፈኝ፣ የሚጥልን የታጣው እንጂ የሚዘፍን አልታጣ አለ። እንዴት? ደና ነኝ ሚስቴ። ምስትክስ? ሚስቴ አለች። ሽጊ ወዳዝ ቲክታክ ብሮር ማኪ ቆንጆ ነህ አውቃለሁ። ሌላም አላውቃውን ነገር ነው ይህ አውቃለሁ፣ አቃበለሁ። አሁን በዚህ ደግሞ እኔ ግን የሚገርመኝ ከኔ በላይ ስንት ተሳዳቢ አለ፣ ከኔ በላይ ስንት የሚናገር አለ። ከኔ በላይ የሆነ ነገር የሆነ ነገር አንድ ነገር ስናገር የሚመራችሁ ነገር ለምን ነው? ቆይ ቤታ እንደገና ገብታለች። ሰላም እንዴት ነን? ስለሚወዱ ነው። አይ ዶንት ቲንክ ሶ። አሁን ነን ያው፣ ወጥቼ አስወጣኝ። ራሱ ሙሉ በሙሉ እራሱ አጣፋኝ፣ አስወጣኝ። ሰው እየሞከረብኝ ነው። ስልክሽን እንደዚህ አርገሽ አሳይ፣ ልንገርሽ እስኪ። ፈንሽላ ጥፋ፣ ሰው ከኔ ኩል እየተጠቀመ ከሆነ